ዛሬ ምግብ አልጫ፣ ቀይ፣ ዱለት፣ መጥብስ ሰው ቤዚክሊ ስጋ ማለት ነው። በስመ ሰላሴ በእጅ የሚሰሩት ማርያምን በጣም ሚጣ

በዛው አንድ የምነግራችሁ ነገር ማለት ነው። ማቅዳኝተ መጀመሪያ አንድ ሳምንት በፊት ማለት ነው አርባ አምስት ኪሎ ነበርኩ። እስቲ ገምቱ፣ አሁን ስንት ኪሎን ደመሆን። ሌላ ጊዜ እንደዚያ ለዛ ቀጭንንት ግን ገምቱ። ኦልሬዲ ማለት የድሮን ገብታችሁ። አሁን ደግሞ ትንሽ ነው ግን ያው የአንድ ሳምንት ለውጥ ታይታላችሁ። ልግመቱ ወጥ ብቻ ሆነ ነው ያለው። እንጀራ እንዳይስ አንድ በላይ ከበላው እኔ